ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አድርጋለሁ። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እንመለከታለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርካታ ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን ወደ እናንተ እናደርሳለን። በተለይ ሊቨርፑል ዛሬ ትሬንት አሌግዛንደር አርኖልድን ለሪያል ማድሪድ አሳልፎ መስጠቱን አረጋግጧል። እሱን ጉዳይ እንዳሳለን። ከዛ በተጨማሪ ደግሞ የአውሮፓ ታላላቅ ሊጎች እንግዲህ በዚህ ሳምንት የነበሩ ጨዋታዎችን በተመለከተ ቁጥራዊ መረጃዎች እየተነሱ ይገኛሉ እና እነሱንም ወደ እናንተ ማድረሳችንን የምንቀጥል ነው ሚሆነው። ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ ና አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስም አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ ተመልሰን በድጋሚ እንመጣለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። ሂሩት መሸሻ በረጅም ርቀት ግራንድ ስላም ሁለተኛ ደረጃን ይዛ አጠናቀቀች። በማያሚ በተካሄደው የ3000 ሜትር ረጅም ርቀት አትሌት ሂሩት መሸሻ አንደኛ ብትወጣም በአጠቃላይ ውጤት ተበልጣለች። 8 ደቂቃ ከ22.72 ሰከንድ አትሌቷ ርቀቱን ለማጠናቀቅ እያስመዘገበችው የግል ምርጥ ሰዓቷ ሆኗል። በአምስት ሺህ ሜትር ሶስተኛ ወጥታ የነበረችው ሂሩት መሸሻም በአጠቃላይ 18 ነጥብ በማግኘት ከኬናዊቷ አግነስ ንጌንቺ እኩል ነጥባ ብታገኝም ሁለተኛ ደረጃን አግኝታለች። አንገስ እንግዲህ በአምስት ሺህ ሜትር ያስመዘገበችው ፈጣን ሰዓት ከሂሩት መሸሻ በላይም እንድትቀመጥም አድርጓታል። በመሆኑም ኬንያዊቷ አትሌት የአንድ መቶ ሺህ ዶላር አሸናፊ ስትሆን ሂሩት መሸሻ 50 ሺ ዶላር ተሸልማለች። አትሌት መዲና ኢሳ ሶስተኛ ደረጃን አግኝታ አጠናቃለች። በ5000 እና በ3000 ሁለተኛ የወጣችው መዲና ኢሳ 16 ነጥብ አግኝታ በአጠቃላይ ሶስተኛ ደረጃን አግኝታ አጠናቃለች እንደመረጃው ሊቨርፑልን የተመለከቱ መረጃዎችን ደግሞ እናያንሳ። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ መቀላቀሉ ተረጋገጠም። የሊቨርፑልና የእንግሊዝ ብሔራዊ ቡድን ተከላካይ የሆነው ትሬንት አሌክዛንደር አርኖልድ ከሊቨርፑል መልቀቁንና ወደ ሪያል ማድሪድ መቀላቀሉ በይፋ ተረጋግጧል። ትሬንት ከሊቨርፑል ጋር በ2024-2025 የውድድር ዘመን አንድ ተጨማሪ የፕሪምየር ሊግ ዋንጫን ካሸነፈ በኋላ ከክለቡ መለየቱን ይፋ አድርጓል። ሪያል ማድሪድ ከትሬንት ጋር የአምስት ዓመታት ውል ለመፈራረም ሰነዶችን እያዘጋጀ ሲሆን ቃል በቃል የተደረገ ስምምነትም ተጠናቋል። ትሬንት ከሊቨርፑል አካዳሚ ጀምሮ በክለቡ ተጫውቶ የተለያዩ ዋንጫዎችን ያሸነፈ ሰው ነው። ከእነዚህ መካከል የ2019 ቻምፒየንስ ሊግ፣ የ201920 ፕሪሚየር ሊግ እና የ202122 የኤፍኤ እና የሊግ ዋንጫዎችንም አሸንፏል። ይህ የዝውውር ውሳኔ ለሊቨርፑል ደጋፊዎች በጣም ከባድ እንደሆነ በርካቶች ይናገራሉ። እንደሚታወቀው ትሬንት አሌክዛንደር አርኖልድ በክለብ ውስጥም ከ18 ዓመቱ ጀምሮ ግልጋሎት ሲሰጥና የቡድኑ ምክትል ካፕቴን ሆኖ ሲመራ እንደነበረም የምናስታውሰው ነው። ለሊቨርፑል ያለኝ ፍቅር መቼ የማይጠፋም ብለዋል አርኖልድ። እንግሊዛዊው የመስመር ተጫዋች ትሬንት አሌክዛንደር አርኖልድ ሊቨርፑልን ለመልቀቅ ያሳለፈው ውሳኔ ከባድ እንደነበር ነው የገለጸው። አሌክዛንደር አርኖልድ ስሜታዊ ሆኖ በታየበት የቪዲዮ የስንብት መልእክቱ ሊቨርፑልን ከሀያ ዓመታት በኋላ መልቀቁ እርግጥ መሆኑን አስታውቋል። ትሬንት አሌክዛንደር አርኖልድ ለደጋፊው ባስተላለፈው የስንብት መልእክትም ይህ በሕይወት የወሰንኩት ከባድ ውሳኔ ነው ሲል ይገልጻል። አክሎም ሊቨርፑል ሙሉ ህይወቴ ነበር። ከክለቡ ያለኝ ፍቅር በጭራሽ አይጠፋም። በጣም አመሰግናለሁ ሲልም ነው የተደመጠው። አርኖልድ በመልእክቱ በቀጣይ ወዴት እንደሚያቀና ያልተገለጸ ቢሆንም መዳረሻው ሪያል ማድሪድ ስለመሆኑ ታማኝ የመረጃ ምንጮች ማረጋገጣቸው ይታወሳል። ሊቨርፑል ትሬንት አሌክዛንደር አርኖልድን ቀደም ብሎ ሪያል ማድሪድን እንዲቀላቀል አይፈቅድም። በአሁኑ ሰዓት ሊቨርፑል ትሬንት አሌክዛንደር አርኖልድን ከውሉ ቀደም ብሎ ክለቡን ወይም ሊቨርፑልን በመልቀቅ ለሪያል ማድሪድ በክለቦች የዓለም ዋንጫ እንዲጫወትም ፍቃደኛ አይደሉም። ትሬንት ከሊቨርፑል ጋር ያለው ውል እስከ ሰኔ 30 2025 ድረስም የሚቆይ ሲሆን ነገር ግን ሪያል ማድሪድ ተጫዋቹ በሰኔ 18 በሚጀምረው የክለቦች የዓለም ዋንጫ እንዲሳተፍም ቀደም ብሎ ለማምጣትም እየሞከረ ነው። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን ከአንድ ወር ቀደም ብሎ ለማግኘት ከ500 ሺህ ፓውንድ በላይ ለመክፈል ፍቃደኛ መሆኑን እየገለጸ ነገር ግን ሊቨርፑል የበለጠ ካሳ እንደሚፈልግ ነው ቤን ጃኮብስ እየዘገበም የሚገኘው ሊቨርፑል አስፈላጊውን እርምጃ መውሰድ ጀምሯል። ለቀጣዩ የውድድር ዘመን ምርጡን ቡድን ለመገንባት የትልቅ የክረምት የተጫዋቾች የዝውውር መስኮት እንደሚሆን በቃለ መጠይቆችና በውስጥ ስብሰባዎች አስተዳዳሪዎቹ መካከል ያሉ የግል ስብሰባዎች እንግዲህ እየተደረጉ ይገኛሉ። ይህ በሚቀጥለው ጊዜ አርኔ ስሎትን በአስተላለፍ ላይ ብዙ ለውጦችን እንደሚያደርግ ጨዋታውን የሙከራ ወይም ደግሞ የኳስ ቁጥጥር ብቻ እንዳይሆንና አስተላለፉን ጥራት እንደማይቀንስም ያረጋግጥለታል ተብሎ ተጠብቋል። ፋብሪትሲዮ ሮማኖ ስለ ጃሬል ኳንሳህ ተናግሯል። ኳንሳህ ሊቨርፑልን ሊለቅ ይችላል፣ ነገር ግን ክለቡ እሱን ለመሸጥ አይፈልግም። ይልቁንም የኳንሳህ ጥሩ አቋም የኒውካስልና የበርካታ የጀርመን ክለቦችን ፍላጎትን ስቧል። ጃሬል ኳንሳ በዚህ ክረምት ብዙ ፈላጊዎች ያሉት ይመስላል፣ እናም የእሱን አማራጮች ግምት ውስጥ ማስገባትም አለበት ተብሎ ነው የሚታሰበው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የአርሰናል ና የፈረንሳይ ብሔራዊ ቡድን ተከላካይ የሆነው ዊሊያም ሳሊባ ከሪያል ማድሪድ ጋር በድርድር ላይ እንደነበር ተገልጿል። እንደ ምንጮች መረጃ መሰረት ዊሊያም ሳሊባ አርሰናልን የመልቀቅ ፍላጎት ካለው መቀላቀል የሚፈልገው ብቸኛው ክለብ ሪያል ማድሪድን ብቻ ነው። ሆኖም ግን ተጫዋቹ በአሁኑ ጊዜ አርሰናልን ለመልቀቅ ፍላጎት እንደሌለው ነው የሚነገረው። ነገር ግን ክለቡ ዋንጫዎችን ማሸነፍ የሚችል በመሆኑ ማሳየት እንዳለበትም ነው ሌኪፕ የገለጸው። አርሰናል ለቀጣዩ የውድድር አመት ቡድኑን ለማጠናከር በክረምቱ የዝውውር መስኮት የነቃ ተሳትፎን እንደሚያደርግ ይጠበቃል። አርሰናል በብራዚል ሊግ ለፓልሜራስ እየተጫወተ የሚገኝ 19 ዓመቱን የመስመር አጥቂ ማስፈረም ፍላጎትም እንዳለው ተዘግበዋል። ምንጩ ብዙም ታማኝ ባይሆንም ይሄ ተጫዋች ከአርሰናል ጋር ሲያያዝ የመጀመሩ አይደለም። ኢንተርና ቦሪሲያ ዶርትመንድም ተጫዋቹን ማስፈረም የሚፈልጉ ክለቦች እንደሆኑ ነው እየተገለጸም የሚገኘው። ሌላ የብራዚል ታዳጊም በአርሰናል እይታ ውስጥ አለም። አርሰናሎች እንግዲህ በብራዚል ሊግ ወጣት ተጫዋቾችን ለማስፈረም እንቅስቃሴዎችን እንደጀመሩ ነው እየተዘገበ የሚገኘው። አርሰናል በፍላሚንጎ እየተጫወተ የሚገኘውን የቀይ መስመር ተከላካይ የሆነው ዌስትሊን የማስፈረም ፍላጎትም አላቸው። ተጫዋቹ በበርካታ የአውሮፓ ክለቦች ይፈልጋል። ባርሴሎና፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ የተጫዋቹ ሁነኛ ፈላጊዎች እንደሆኑ ነው ከቼንድ ኦፍ ሳይድ መረጃውን ያጋራው። ሪዮ ፈርዲናን ስለ አውሮፓ ቻምፒየንስ ሊግ የመልስ ጨዋታ ይናገራል። የመልሱን ጨዋታ ሊቀይር የሚችለው ተጫዋች ሳካ ነው። ምክንያቱም እሱ ጨዋታውን ማሸነፍና በአካባቢው ያሉትን ነገሮች ማስተካከል የሚችል ነው። ሳካ ወርልድ ክላስ ተጫዋች ነው። ስለዚህም በጨዋታው ላይ ልዩነት ሊፈጠር የሚችለው እሱ ነው ሲል ሪዮ ፈርዲናን ስለ ቡካዮ ሳካና ስለ አርሰናል የመልሱ ጨዋታ ከፓሪስ ሰን ጀርሜን ጋር ስለሚያደርጉት ጨዋታ ሀሳቡን ሰጥቷል። ማድሪዶች በሚቀጥሉት ቀናቶች ውስጥ የዊሊያም ሳሊባን ዝውውር ለአርሰናል ይፋዊ ጥያቄዎችን ለመጠየቅም አስበዋል የሚሉ መረጃዎች እየወጡ እንደሆነ ነው። ኢኤስፒኤን መረጃውን ያጋራው። ማንቸስተር ዩናይትድን እንመልከት። የተሻለ ጨዋታን እያደረግን ነው ብለዋል። አሰልጣኝ ሩበናሞሪም ነው ይህንን ሀሳብ የሰጠው። የኦልትራፎርዱ ክለብ ፖርቱጋላዊ አሰልጣኝ የሆነው ሩበናሞሪም ሞሪም ቡድናቸው የተሻለ እየተጫወተ እንደሆነም እንግዲህ ሀሳባቸውን ይሰጣሉ፣ ጥርጥርም የለኝም ሲሉ ነው ከብሬንፈርድ ሽንፈት ፈት በኋላ ሀሳባቸውን የሰጡት። በትላንትና በስቲያው ጨዋታ ቡድናቸው መልካም ጅማሩን አድርገው እንደነበር ያስታወቁት አሰልጣኙ የቆመ ኳስና የተፈጠሩ ስህተቶች ዋጋ እንዳስከፍሏቸው ነው የተናገሩት። ማትያስ ደሊት በወደቀበት ወቅት ብሬንፈርድ ጨዋታውን ስለመቀጠሉ ጉዳይ አስቴትም መስጠት አልፈልግም ብለዋል። ትልቅ ችግር መፍጠር አልፈልግም ሲሉም ነው ስለ ጨዋታው ሀሳባቸውን ጨምረው እንዲሁ የተናገሩት ሌላኛው ማንቸስተር ዩናይትድ በዚህ ሰዓት የፓሪስ ሳን ዠርሜኑን ስፖርቲንግ ዳይሬክተር ሉዊስ ካምፖስን ለማስፈረምም እየተደራደረ አይገኝም የሚሉ መረጃዎችን ፋብሪሲዮ ሮማኖ አረጋግጧል። ከዚህ በፊት እንግዲህ እየተደራደረ ነው የሚሉ ዘገባዎች እየወጡ ነበር። ቤን ጃኮብስ በበኩሉ ሉዊስ ካምፖስ ከፓሪስ ሳን ዠርሜን ጋር ስለ አዲስ ኮንትራት እየተወያየ ይገኛል። በፓሪዚያኖ ቤት ተጨማሪ አመትን መቆየት ነው የሚፈልገው ምንም እንኳን ከማንቸስተር ዩናይትድ ጋር ግንኙነት ቢኖርም፣ በዚህ ሰዓት ግን ሉዊስ ካምፖስ ለማንቸስተር ዩናይትድ አማራጭ ይሆናል ተብሎ አይታሰብም ም ሲል ቤን ጃኮብስም መረጃውን እንዳረጋገጠው ጭምር ነው እየተገለጸም የሚገኘው። ሌላኛው ስለ አሊሃንድሮ ጋርናቾ የተመለከተ መረጃ ነው። በማንቸስተር ዩናይትድ ታሪክ 21 ዓመት ሳይሞላቸው በፕሪሚየር ሊጉ ብዙ የግብ አስተዋጽዎችን ያበረከተ ተጫዋች ክሪስቲያኖ ሮናልዶ ነው። ሀያ አንድ ዓመት ሳይሞላው ለማንቸስተር ዩናይትድ 25 የግብ አስተዋጽዎችን ማድረግ ችሏል። አሁን ላይ እንግዲህ አሊሃንድሮ ጋርናቾ ሮናልዶን እንደ አይዶሉ የሚመለከተው ተጫዋች 24 የጎል አስተዋጽዎችን አድርጓል። ትናንትና ጎል ማስቆጠሩን ተከትሎ እንግዲህ ከአይዶሉ ጋር ሪከርዱን ለመጋራትም አንድ ጎል ወይም ደግሞ አሲስት ብቻ ማድረግ ይጠበቅበታል የሚሉ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎች እያሰፈሩ የሚገኙት ማንቸስተር ዩናይትድ ከ2015 የውድድር ዘመን በኋላ ተከታታይ ስድስት የፕሪምየር ሊግ ጨዋታዎችን ማሸነፍ ሳይችል መጓዝ ችሏል። በኔዘርላንዳዊው አሰልጣኝ በሉዊ ቫን ሃል እየተመራ እያለም በ2015 የውድድር ዘመን ተከታታይ ስድስት የፕሪምየር ሊግ ጨዋታዎችን ማሸነፍ ተስኖ ተጉዘው ነበር። ይህ መጥፎ ሪከርድ በሩበን አሞሪም ስር በ2025 መደገም ተችሏል። ከዚህ ውጭ ማንቸስተር ዩናይትድ ከለንደን ቡድኖች ጋር ከሜዳ ውጭ ባደረገው ያለፉት 22 ጨዋታዎች ውስጥ ማሸነፍ የቻለው ሶስቱን ጨዋታ ጨዋታ ብቻ ነው። አምስታቻና አስራ አራት ሽንፈቶችን እንዲሁ ማስመዝገቡ ነው እየተገለጸም የሚገኘው። ትናንትናም በለንደኑ ክለብ ብሬንትፈርድ መሸነፉን እንዲሁ የምናስታውሰው ነው። በአጠቃላይ ሪከርዶቹ እነዚህ ናቸው። የማንቸስተር ዩናይትድ የቅርብ ጊዜ መረጃዎች። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያስገኝለትን ውጤት ካገኘ የ25 ዓመቱን ብራዚላዊ የአታላንታ ተጫዋች ኤደርሰንን ለማስፈረም ይንቀሳቀሳሉ። በቤርጋሞ ክለብ አታላንታ እየተጫወተ የሚገኘው ብራዚላዊው የመሀል ሜዳ ተጫዋች ኤደርሰን 50 ሚሊየን ፓውንድ ዋጋ ተተምኖለታል። ነገር ግን በማንቸስተር ዩናይትድ ኤደርሰን ከዚህ ዋጋ እጅጉን ዝቅ ባለ የዝውውር ሂሳብ ተጫዋቹን ማስፈረም እንደሚችሉ እርግጠኞች ናቸው ብለዋል ጊቭ ሚ ስፖርት በዘገባው። ቻልሲን ደግሞ የተመለከቱ መረጃዎችን እናንሳ ለቸልሲ ብሩህ ጊዜ እየመጣ ነው ብለዋል ኤንዞ ማሬስካ። የሰሜዎች ዋና አሰልጣኝ ኤንዞ ማሬስካ ቀጣይ ዓመት ለቸልሲ ብሩህ ናቸው ሲልም ማስቴቱን ሰጥቷል። አሁን ባሉን ተጫዋቾች ምክንያት መጪው ጊዜ ለቸልሲ ብሩህ ነው የሚሆነው ሲል ኤንዞ ማሬስካ ተናግረዋል። ቸልሲ አሁን ላይ ለቻምፒየንስ ሊግ ቦታ ቢፋለምም ለወደፊቱ ለትልቅ ነገሮች ይፎካከራል የሚል እምነት አለኝ ብለዋል። አሁን ሙሉ ትኩረታችን ለኮንፈረንስ ሊግ ፍጻሜ መድረስና የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ነው። ኤንዞ ማሬስካ የወንዶች የአካዳሚ ውድድር የአመቱ ምርጥ ተጫዋች ታይሪክ ጆርጅ ነው እየተባለም ይገኛል። ታይሪክ ጆርጅ በስታንፈርድ ብሪጅ ባሳየው ድንቅ የውድድር ዘመንም የወንዶች አካዳሚ ምርጥ ተጫዋች ተብሎ ተመርጧል። ታይሪክ ጆርጅ በዚህ የውድድር አመት እስካሁን ለዋናው ቡድን በድምሩ 22 ጊዜ የተጫወተ ሲሆን ማሬስካ ወጣቱን ተጫዋች በሁለቱም የክንፍ መስመሮች ወይም በአጥቂ አማካኝነትም ተጠቅሞበታል የተባለው ሞይስ ካይሴዶ በስታንፈርድ ብሪጅ ድንቅ ሁለተኛ የውድድር ዘመንን ካሳለፈ በኋላ በቼልሲ ደጋፊዎች የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የኢኳዶራዊው ተጫዋች በኤንዞ ማሬስካ የአማካይ ስፍራም ወሳኝ ሚናን እየተጫወተ ሲሆን በቀኝ ተከላካይነት ተሰልፎ እንዲያግዝም ሲጠየቅም እኩል ብቃት ነው ያሳየው። ካይሴዶ እስካሁን ድረስ ለቸልሲ እያንዳንዱ የፕሪምየር ሊግ ጨዋታን የጀመረ ሲሆን በተገቢው ጊዜ ኳስን ሲያካልል በስታንፈርድ ብሪጅም ታማኝ ደጋፊዎችንም በአድናቆት እንዲጮህ አድርጓል። ሞይስ ካይሴዶ እንደ ኤዲን ሃዛርድ፣ ቲያጎ ሲልቫ ና የቡድን አጋሮ ኮል ፓልመር በአንድ የውድድር ዓመት ሁለቱንም የምርጥ ተጫዋችነት በቡድን አጋሮቹ ድምፅና የምርጥ ተጫዋቾች በደጋፊነት ድምፅንም ሽልማቶች ካሸነፉ የቼልሲ ተጫዋቾች መካከል አንደኛው አድርጎታል። ትናንትና ይህንን ነገር መጋራት ችሏል። ባርሴሎናን እንመልከት። ራፊኒሃም፣ ይናገራል ከጣሊያን ብሔራዊ ቡድን የቀረበልኝን ጥሪ ለመቀበል ተቃረቤ ነበር ሲል ራፊኒሃ ተናግሯል። የባርሴሎናና የብራዚል ብሔራዊ ቡድን ኮኮብ ተጫዋች ራፊኒሃ በአንድ ወቅት የጣሊያን ብሔራዊ ቡድንን ጥሪ ለመቀበል ተቃርቦ እንደነበር ገልጿል። ራፊኒሃ ሲናገር ከኢዛቤላ ፓግሊያሪ ጋር ባደረገው ቃለ ምልልስ ጣሊያን የ2020ን የዩሮ ዋንጫን ባሸነፈችበት ወቅት ብሔራዊ ቡድኑን ለመቀላቀል ተቃርቤ ነበር። ሁሉም ነገር ተዘጋጅቶ ነበር። እንደ እድሌ ፓስፖርቴ በጊዜ ሳይዘጋጅ ቀርቷል ብሏል። ራፊኒሃ በመቀጠልም በዚያን ጊዜ የጣሊያን ብሔራዊ ቡድን ሰዎች በየጊዜው ይደውሉልኝ ነበር። ጆርጂኒዮ ሁልጊዜም ይደውልልኝ ነበር። የጣሊያን ሰራተኞች ለእኔ አስደናቂ ፕሮጀክት ነበራቸው። በእሳቱ በጣም ያስደሰተኝም ነገር ነበር። ነገር ግን በተመሳሳይ ሰዓት በውስጤ ጥልቅ ተስፋ ነበረኝ። ምናልባትም የብራዚል ብሔራዊ ቡድን ማሊያን መልበስ እችል ይሆናል የሚል ሀሳቡ ነበረኝ። እንደ እድል የጣሊያን ፓስፖርቴ በጊዜው ዝግጁ ሆኖ አልተገኘም ነበር። ራፊኒሃ የብራዚል ተወላጅ ቢሆንም አባቱ የጣሊያን ዝርያ ስላለው ለጣሊያን ብሔራዊ ቡድን መጫወት የሚያስችለው እድል ነበረው። በመጨረሻ ግን ለብራዚል ብሔራዊ ቡድን መጫወትን መርጦ በ2021 የመጀመሪያ ጨዋታውን ለብሔራዊ ቡድኑ ሲጫወት በ2022 የፊፋ የዓለም ዋንጫና በ2024 የኮፓ አሜሪካ ላይም ቡድኑን አገልግሎ መሳተፍ ችሏል። ማንቸስተር ሲቲ እና ሞርጋን ጌብስ ዋይት። በርካታ ቁልፍ ቦታዎችን ከቀጣዩ የውድድር ዓመት በፊት ለማጠናከር የሚፈልጉት ማንቸስተር ሲቲዎች በክረምቱ ዝውውር መስኮት የተለያዩ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። የኬቨን ደብሮይና መልቀቅን ተከትሎ በክለቡ የአጥቂ አማካይ ቦታ ላይ በትልቁ የሚጠቀስ ሲሆን ለዚህ ቦታ ደግሞ ከሲቲ ጋር የበርካታ ተጫዋቾች ስም እየተያዘ ይገኛል። የኖቲንግሃም ፎረስቱ እንግሊዛዊ ተጫዋች ሞርጋን ጌብስ ዋይት አንደኛው ሲሆን ማንቸስተር ሲቲ ይህንን ሀያ አምስት ዓመት ወጣት ተጫዋችም ለማስፈረም በቀጣዮቹ ሳምንታት ገፍቶ ይሄዳል ሲል ፋብሪዚዮ ሮማኖ ዘግቧል። የሲቲ ኢላማ ተደርጎ የተወሰደው ይሄው ተጫዋች ዋጋው 50 ሚሊየን ያክል ሲሆን ማንቸስተር ሲቲ ከእናት ክለቡ መስማማት እንጂ የግል ጉዳይ ችግር አይሆንም ተብሏል ማንቸስተር ሲቲ በቀጣዩ ክረምት ያጠናክራል ተብሎ ከሚጠበቁት ቦታዎች ግብ ጠባቂ ቀይ መስመር ተከላካይ አጥቂ አማካኝና ምናልባትም ሌሎች ቦታዎችም ናቸው ዲየጎ ኮስታ የፖርቱ አንድሪያ ካምቢያሶ ዩቬንቱስ ፍሎሪያን ቬርትስ ባየር ሌቨርኩዘን ሞርጋን ጌብስ ዋይት ኖቲንግሃም ፎረስት ከሲቲ ጋር በዝውውር ዜና ስማቸው በብዛት የሚነሱ ተጫዋቾች ናቸው። ጀረሚ ዶኩ ስለ ኬቨን ደብሮይን ይናገራል። በጣም አሳዛኝ ነው። እኔ እንደማስበው ኬቨን ደብሮይን አሁንም በማንቸስተር ሲቲ የሚጫወታቸው ችሎታዎች አሉት። ያንን እንደገና ከወልቨስ ጋር በደንብ አሳይቶናል። በእውነቱ በጣም ያሳዝናል። ነገር ግን አሁንም ከእሱ ጋር በብሔራዊ ቡድን ውስጥ እጫወታለሁ። ስለዚህም አሁንም መደሰት እንድንችል አድርጎኛል። ማንቸስተር ሲቲን ሲለቅ ማየት ግን በጣም ያሳዝናል። ከመምጣቴ በፊት ምን አይነት ተጽዕኖ እንደነበረው አይቻለሁ። ኬቨን ደብሮይና በዚህ ክለብ ታሪክ ውስጥም ካሉት ታላላቅ ሌጀንዶች አንደኛው ነው እኔ ከእርሱ ጋር በተጫወትኩበት ጊዜ ሁሉ ደስ ይለኛል፣ እናም ደጋፊዎች ተመሳሳይ ነገር ማድረግ አለባቸው ሲልም ነው እንዲሁ የተናገረው። አርዳ ጉሌር በቀጣይ ሳምንት በሚደረገው ኤል ክላሲኮ ፍልሚያ ላይ ቋሚ ተሰላፊ በመሆን ጨዋታውን ይጀምራል ተብሎ እንደሚጠበቅ ነው ሬሌቮ መረጃውን ያጋራው። የፊፋ ፕሬዝደንት የሆኑት ጃኒ ኢንፋንቲኖ የኢንተር ሚላን ደጋፊ ነው ብለዋል። የፊፋ ፕሬዝደንት ጃኒ ኢንፋንቲኖ በነገ ምሽቱ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የኢንተር ሚላን ደጋፊ መሆናቸውን ገልጸዋል። እኔ የኢንተር ሚላን ደጋፊ እንደሆንኩኝ ሁሉም ሰው ያውቀዋል ሲሉ ጃኒ ኢንፋንቲሎ ለማን ድጋፍ እንደሚሰጡ አሳውቀዋል። በመጀመሪያው ዙር ሶስት ለሶስት በተለያዩበት ባርሴሎና እና ኢንተር ሚላን ነገ ምሽት የመልስ ጨዋታቸውን በሳንሲሮ ጁሴፓ ማይዛ ያደርጋሉ ተብሎ ነው የሚጠበቀው። አሁን ደግሞ የሊጎቹን ዳሰሳ እንመልከት። ትልልቆቹ የአውሮፓ ታላላቅ ሊጎች በዚህ ሳምንትም ጨዋታዎቻቸው ቀጥለው ተደርገዋል። የተወዳጁ እንግሊዝ ፕሪምየር ሊግ፣ ጣሊያን ሴሬ፣ ጀርመን ቦንደስ ሊጋ፣ ስፓኒሽ ላሊጋ ና ፍሬንች ሊጓንም በርከት ባሉ ጨዋታዎች በዚህ ሳምንት ቀጥለው ተደርገዋል። እነሱን ነውም እንዳሰሰው አሁን ላይ እንግዲህ ከአምስቱ ታላላቅ ሊጎች ያልተረጋገጡባቸው ወይም ሻምፒዮኖቹ ያልተረጋገጡባቸው ሊጎች ሁለት ብቻ ናቸው። ጣሊያን ሴሬ እና ስፓኒሽ ላሊጋ ላይ ብቻ ሻምፒዮኖቹ ያልተረጋገጡም እንጂ ሌሎቹ በተወዳጁ እንግሊዝ ፕሪምየር ሊግ ሊቨርፑል ሻምፒዮን መሆኑን አረጋግጠናል። በጀርመን ቡንደስ ሊጋ ባየር ሚኒክ ሻምፒዮን ሆኗል። በፍራንች ሊጓንም ፓሪስ ሰን ጀርሜን እንደለመደው ሻምፒዮን መሆኑን ያረጋገጠበት ዓመት ሆኖ ተጠናቋል። እንግዲህ ጨዋታዎቹ ጥቂት ጨዋታዎች ቢቀርቧቸውም ነገር ግን ሻምፒዮኖቹ ግን ተለይተው ታውቀዋል። ነገር ግን በዚህ ሳምንት የተደረጉ ጨዋታዎች ያሉ እና እነሱን ደግሞ ዳሰሳቸውን ወደ እናንተ እናድረሳለን። በተወዳጁ እንግሊዝ ፕሪሚየር ሊግ ሰላሳ አምስተኛ ሳምንት ጨዋታዎች ናቸው በዚህ ሳምንት ቀጥለው የተደረጉት ትልልቆቹ ቡድኖች እንግዲህ በዚህ ሳምንት ደላል ቀናቸውም አንደኛና ሁለተኛ ላይ የተቀመጡት ሊቨርፑልና አርሰናል ሽንፈት ቀምሰዋል። ሊቨርፑል በቼልሲ ነው ሽንፈት ያስተናገደው ሶስት ለአንድ በሆነ ውጤት። አርሰናል በአንጻሩ በቦርንመዝ ነው ተሸንፎ በዚህ ሳምንት ነጥብ የጣለው። ነገር ግን ማንቸስተር ሲቲና ቼልሲ ያሸነፉ ቡድኖች ናቸው። ኒውካስል ዩናይትድ ነጥብ ተጋርተው ነው በዚህ ሳምንት መውጣት የቻለው። ዛሬ አንድ ተስተካካይ መርሃ ግብር ይደረጋል። ኖቲንግሃም ፎረስት ዛሬ ነው ጨዋታውን የሚያደርገው። ዛሬ በሴልኸርስት ፓርክ ከክሪስታል ፓላስ ጋር የጨዋታቸውን ያደርጋሉ። ሊቨርፑል በአጠቃላይ እንግዲህ 35 ጨዋታዎችን ያደርገው 25ቱን አሸንፈው ሰባቱን ጨዋታዎች አቻ ወጥተው ሶስቱን ጨዋታዎች ደግሞ ተሸንፈው በአጠቃላይ 82 ነጥቦችን ሰብስበው የሊጉ ሻምፒዮን መሆኑን ቀደም ብሎ አረጋግጧል። አርሰናል ደግሞ 35 ጨዋታዎችን አድርገው የሰበሰበው ነጥብ 67 ነው። ያለፉትን አምስት ጨዋታዎች መካከል ማሸነፍ የቻለውም አንዱ ነው ብቻ ነው በሶስቱ አቻ ወጥቶ በአንዱ ተሸንፏል። ባለፉት አምስት ጨዋታዎች ነገር ግን ስልሳ ሰባት ነጥቦችን ይዞ አሁን ላይ ሁለተኛ ደረጃ ላይ ተቀምጠዋል። ቀጣይ ሳምንት ደግሞ ከሊጉ ሻምፒየን ሊቨርፑል ጋር ጨዋታውን ያደርጋል። ወሳኝ ጨዋታም ሚሆናል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ከአርሰናል በሶስት ነጥቦች ዝቅ ብሎ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው፣ ስልሳ አራት ነጥቦች ያሉት። ኒውካስል ትናንትና ሶስተኛ ደረጃነትን መረከብ የሚችልበትን ውጤት አሳልፎ ሰጥቷል። በአቻ ውጤት በማጠናቀቁ በስልሳ ሶስት ነጥቦች አራተኛ ደረጃ ላይ እንዲቀመጥ አስችሎታል። ቸልሲ ስልሳ ሶስት ነጥቦችን ይዞ አምስተኛ ነው። እነዚህ አምስት ክለቦች አሁን ላይ የአውሮፓ ቻምፒየንስ ሊግን ቦታ ይዘው ማጠናቀቅ የሚችሉበት እድል አላቸው። ኖቲንግሃም ፎረስት 60፣ አስተን ቪላም 60 ነጥቦችን ይዘው ስድስትና ሰባት ላይ ተቀምጠዋል። ኖቲንግሃም ፎረስት ዛሬ ማሸነፍ የሚችል ከሆነ ግን ነጥቡን ከኒውካስልና ከቼልሲ ኩል ስልሳ ሶስት ማድረስ የሚችልበት እድል ይኖረዋል። እንግዲህ በዚህ ሳምንት ትልልቆቹ ቡድኖች ይህንን ውጤት ነው ያስመዘገቡት። ማንቸስተር ዩናይትድ በዚህ ሳምንትም ሽንፈት ቀምሷል። ባለፉት አምስት ጨዋታዎች ማሸነፍ አልቻለም ሶስት ጨዋታዎችን ተሸንፎ ሁለት ጨዋታዎች ናቸው እቷል ያለፉትን አምስት ጨዋታዎች 39 ነጥቦችን ሰብስቦ 15ኛ ደረጃ ላይ ነው የተቀመጠው። ሌላኛው ቶትናም ሆትስፐርስም እንዲሁ ዘንዶ ጥሩ እንቅስቃሴን እያሳየ የማይገኘው ቡድን በ38 ነጥቦች 16ኛ ደረጃ ላይ የተቀመጠ ቡድን ነው። ኢፕሲቪታውን ሌስተር ሲቲና ሳውዛምተን ደግሞ መውረዳቸውን ቀደም ብለው ያረጋገጡ ቡድኖች እንደሆኑ ይታወሳሉ። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኙ አሁንም የሊቨርፑሉ ሙሐመድ ሳላህ ነው። 28 ግቦችን አስቆጥሮ ከፍተኛ ግብ አስቆጣሪነቱን እየመራ ነው። አሌክዛንደር ኢሳክ ከኒውካስል ዩናይትድ 23 ግቦችን አስቆጥሮ ሁለተኛ ነው። ኤርሊንግ ብራውታላን 21 ግቦችን አስቆጥሮ ሶስተኛ ደረጃ ላይ ሲቀመጥ፣ ክሪስ ሁድ 19 ያለው፣ ብሪያኒን ቤሞ 18፣ ዮን ዊሳም እንዲሁ 18 ግቦችን ያስቆጠሩ ተጫዋቾች ናቸው። በተለይ ሁለቱ የብሬንትፈርድ ተጫዋቾች ብሪያን ምቤሞ እና ዩን ዊሳ 1818 ግቦችን አስቆጥረው ዘንድሮ ለቡድናቸው ጥሩ ነገሮችን እያደረጉ ይገኛሉ። የአሲስቱንም ደረጃ ሞሐመድ ሳላህ በ18 አሲስቶች እየመራበ ይገኛል። ጃኮብ መርፊ 11 አሲስቶችን ይዞ ሁለተኛ ነው። አንቶኒ ሮቢንሰን ከፉላሃም፣ ቡካዮ ሳካ ከአርሰናል እና ሚኬል ዳምስ ጋርድ ከብሬንትፈርድ 1010 አሲስቶችን በማድረግ ተከታዩን ደረጃ የያዙ ቡድኖች ናቸው። የጣሊያን ሴሪኤም ሌላኛው በትልቅ ፉክክር እየተደረገ የሚገኝ ውድድር ነው። ዛሬ አንድ ጨዋታ ይደረጋል። ዤኗ ና ኤሲ ሚላን ዛሬ ጨዋታቸውን ያደርጋሉ። ነገር ግን ሊጉ አሁንም በአጓጊነቱ እንደቀጠለ ነው። ኢንተር ሚላን ና ናፖሊ አሁንም ሻምፒዮን ያልተረጋገጠበት ውድድርን እያደረጉ ነው። ሰላሳ አምስት ሳምንታት ተጉዞ አሁን ላይ ሶስት ጨዋታዎች ብቻ ይቀራሉ። ናፖሊዎች አሁንም 77 ነጥቦችን ሰብስበው ሊጉን መምራታቸውን ቀጥለዋል። ኢንተር ሚላን በ3 ነጥቦች ዝቅ ብሎ 74 ነጥቦችን ይዞ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። በዚህ ሳምንት ያደረጓቸውን ሁለቱም ቡድኖች ጨዋታቸውን ማሸነፍ ችለዋል። በአንጻሩ አታላንታም የጃምፔሮ ጋስፔሬኒ ቡድን በዚህ ሳምንት ያደረገውን ጨዋታ ትላንትና አራት ለ ዜሮ በሆነ ውጤት ማሸነፍ ችሏል። ቻርልስ ደክትላሬ ወደ ጎል አግቢነቱ ተመልሷል። ሁለት ጎሎችን ትላንትና አስቆጥሯል። አዶሜላ ሉክማንም ሌላኛው ጎል ያስቆጠረ ተጫዋች እንደሆነ ተመልክተናል። ሌላኛው ዩቬንቱስ ነው። ዩቬንቱስ አራተኛ ደረጃ ላይ እየተቀመጠ ቡድን ነው እንግዲህ 63 ነጥቦችን ሰብስቦ ነው አራተኛ ደረጃ ላይ የተቀመጠው። ሮማ አምስተኛ ደረጃ ላይ ተቀምጠዋል። የክላውዲዮ ራኒሪ ቡድን ላትሲዮ ስድስት፣ ቦሎኛ ደግሞ ሰባተኛ ላይ ተቀምጠዋል። ኤሲ ሚላን አንድ ቀሪ ጨዋታ ይኖረዋል። ዘጠነኛ ደረጃ ላይ የተቀመጠው የዛሬውን ጨዋታ ቢያሸንፍም የደረጃ ለውጥ አይኖርም፣ እዛው ዘጠነኛ ደረጃ ላይ ነው የሚቀመጠው። የሴስ ፋብሬጋሱ ቡድን ኮሞ እጅግ አስደናቂ ውድድር አመትን እያሳለፈ ይገኛል። ያለፉትን አምስት ተከታታይ ጨዋታዎች በሙሉ አሸንፏል። ይህ ከታችኛው ሊግ የመጣ ቡድን ነው። አሁን ለአስረኛ ደረጃ ላይ ነው የተቀመጠው። የደረጃ ሰንጠረዥ ግርጌ ላይ ቬኔዚያ፣ ኢምፖሊና ሞንዛ ይገኛሉ። እነዚህ ቡድኖች 26 እና 15 ነጥቦችን ሰብስበው የተቀመጡ ቡድኖች እንደሆኑ ነው እየተገለጸ የሚገኘው። ሞንዛ ከወዲሁ ከሊጉ መውረዱን ያረጋገጠ ቡድን ነው። 15 ነጥብ ነው ያለው እንግዲህ ለማለፍ ምንም አይነት እድል የለውም። ቀጣ የሚያገኛቸው ነጥቦች ዘጠኝ ነው። በአጠቃላይ 24 ነጥብ ነው መድረስ የሚችለው። 17 የተቀመጠው ደግሞ 27 ነጥቦች ስላሉት ሞንዛ መውረዱን ያረጋገጠ ብቸኛው የጣሊያን ሴሪኤ ቡድን ነው። የከፍተኛ ግባ አስቆጣሪነቱን እየመራ የሚገኘው ማሪዮ ሬቴጊው ነው። 24 ግቦችን በማስቆጠር ከፍተኛ ግባ አስቆጣሪነቱን እየመራ የሚገኝ ተጫዋች ነው። ሞይስኪን ከፊዮረንቲን 17 ግቦች አሉት። አዶሜለ ሉክመንን ከአታላንታ ና እንዲሁ ደግሞ ማርከስ ቱራም ከኢንተር ሚላን እነዚህም አስራ አራት አስራ አራት ግቦችን ያስቆጠሩ ናቸው። አተም ዶቪያ ከሮማ፣ ላውታሮ ማርቲኔዝ ከኢንተር፣ ሪካርዶ ኦርሴሊኖ ከቦሎኛ ና ሮሜሎ ሉካኩ ከናፖሊ አስራ ሁለት አስራ ሁለት ግቦችን አስቆጥረዋል። የአሲስቱን ደረጃ ሮሜሎ ሉካኩ በአስር ይመረዋል። ክሪስቲያን ፖሊሲክ ስምንት አለው። ኑኖ ታቫሬስ፣ ራፋኤል ሊያው ና ራኡል ቤላኖቫ እነዚህ ስምንት ስምንት አሲስቶችን ማድረግ የቻሉም ተጫዋቾች ናቸው። ሌላኛው ሻምፒዮኑ ትናንትና ያረጋገጠው የጀርመን ቦንደስሊጋም አሁን ላይ ሻምፒዮኑ የተረጋገጠበት ሌላኛው ሊግ ሆኗል። ባየር ሚኒክ በዚህ ሳምንት ያደረገውን ጨዋታ በአቻ ውጤት ቢያጠናቀቅም ትናንትና ባየር ሌቨርኩዘንን በተመሳሳይ አቻ በማጠናቀቁ ምክንያት እንግዲህ ዘንድሮ ሳያሸንፍ የቀረበት ሊጉን ያሸነፈበትን ውድድር አስመልክቶናል ባየር ሚኒክ በአንደኝነት ውድድሩን አጠናቋል። 76 ነጥቦችን ሰብስበዋል። ባየር ሌቨርኩዘን ስልሳ ስምንት ነጥቦች ያሉት፣ እንግዲህ ሁለት የሊግ ጨዋታዎች ብቻ ነው አሁን ላይ የሚቀሩት። ስለዚህም የነጥብ ልዩነታቸው በሁለቱ መካከል ስምንት ስለሆነ ባየር ሚኒክ ሻምፒየን መሆኑን አረጋግጧል። በዚህ ሳምንት ግን ከተደረጉ ጨዋታዎች በርካቶቹ ከአንደኛ እስከ ዘጠነኛ ደረጃ ድረስ ያሉት ቡድኖች በሙሉ አቻ ነው የወጡት ከቦሪሲያ ዶርትመንድ ውጭ። ዶርትመንድ አምስተኛ ላይ ነው የተቀመጠው፣ እሱ ብቻ ነው ያሸነፈው። ሌሎቹ ግን ከአንድ እስከ ዘጠኝ ያሉት ቡድኖች ግን በአቻ ውጤት ነው ጨዋታቸውን ያጠናቀቁት ባየር ሚኒክ ባየር ለቨርኩዘን ኤንትራክ ፍራንክፈርትና ፍራይበርግ እነዚህ ከአንድ እስከ አራት የተቀመጡ ናቸው። ዶርትመንድ አምስተኛ ደረጃ ላይ ተቀምጧዋል። የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት ትልቅ ትንቅንቅ እያደረገ ይገኛል። አንድ ደረጃ ብቻ ነው ማሻሻል የሚጠበቅበት። ሀምሳ አንድና ሀምሳ ሁለት ነጥቦች ነው እንግዲህ አራተኛና አምስተኛ ላይ ያሉት ቡድኖች ያሉት፣ የመጨረሻዎቹን ደረጃዎች የያዙት ሄዲኒሃም ሆልስቲን እና ቦሃም ናቸው። ቦሃም እንግዲህ ወደ እንግዲህ ወደ ታችኛው ሊግ መውረዱን ያረጋገጠ ሌላኛው ቡድን እንደሆነ ነው እየተገለጸም የሚገኘው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሀሪኬን ነው። ሀሪኬን እንግዲህ የዋንጫ ጥማቱን ዘንድሮ አስታግሷል። የመጀመሪያውንም ዋንጫ ማሳካት ችሏል። በእግር ኳስ ሕይወቱ 24 ግቦችን በማስቆጠር በአንደኝነት ተቀምጧል። ፓትሪክ ሺክ ከባየር ለቨርኩዘን እና ሰርሂው ጉራይሲ ከቦሪሲያ ዶርትመንድ 19 19 ግቦችን ያስቆጠሩ ናቸው። ዦናታን ቡርካት ከማይንዝ እና ቲም ከቦሪሲያ ሞንችግላድባ 16 16 ግቦችን አስቆጥረዋል። ይህ አሲስቱን ደረጃ እየመራ የሚገኘው ሚካኤል ኦሊሴኖ 13 አሲስቶችን ማድረግ ችሏል። ፍሎሪያን ቫርስ ከባየር ሌቨርኩዘንና ቪንቼንዞው ግሪፎ ከፍራይበርግ 11 አሲስቶችን አድርገዋል። ፓስካል ግሮብ ደግሞ 9 አሲስቶችን ከቦሩሲያ ዶርትመንድ ማድረግ የቻለም ተጫዋች አድርጎታል። ሌላኛው የምንመለከተው የስፓኒሽ ላሊጋ ነው። ትናንትና በስፓኒሽ ላሊጋ የተለያዩ ጨዋታዎች ተደርገዋል። የሚቀረው ጨዋታ ጂሮና ና ማይወርካ ብቻ የሚያደርጉት መርሃ ግብር ነው፣ ዛሬ ይደረጋል። እሱም የደረጃ ሰንጠረዡን አሁንም ባርሴሎና በመሪነቱ ቀጥሏል። በአራት ንጥቦች ልዩነት ሊጉን እየመራ ይገኛል። ቀጣዩ ሳምንት ደግሞ ሁለቱ ቡድኖች ኤል ክላሲኮ መርሃ ግብራቸውን ስለሚያደርጉ እንግዲህ በጣም ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። ሪያል ማድሪድ ማሸነፍ የሚችል ከሆነ ንጥብ ልዩነቱ ወደ አንድ ይጠባል። ባርሳ ግን ካሸነፈ ነጥቡ ሰባት ነው የሚደርሰው የልዩነታቸው ወደ ሰባት የሚሰፋበት እድል ይኖረዋል። ና ትልቅ ጨዋታ ቀጣይ እንመለከታለን ተብሎ ይጠበቃል። ባርሳ በ79 ነጥቦች ሊጉን እየመራ ነው። ሪያል ማድሪድ በ75 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። አትሌቲኮ ማድሪድ በ67 ነጥብ ሶስተኛ ነው። አትሌቲክ ቤልባው በ61 ነጥቦች አራተኛ ደረጃ ላይ ተቀምጠዋል። የደረጃ ሰንጠረዡ ግርጌ ላይ ላስፓልማ 32፣ ሊጋኔስ 31 እና ቫያዶሊድ 16 ነጥቦችን መያዝ ችለዋል። ቫያዶሊድ ከወዲሁ መውረዱን ያረጋገጠ ቡድን ነው። የሮናልዶ ሉዊስ ናዛሪዮ ደሊማ ቡድን እንደሆነ ይታወቃል መውረዱን ያረጋገጠም ቡድን እንደሆነ ነው እየተገለጸም የሚገኘው የከፍተኛ ግብ አስቆጣሪነቱን ሮበርት ሌቨንዶስኪ በ25 ግቦች እየመራው ነው ኬሊያን ምባፔ ከሪያል ማድሪድ በ24 ግቦች ይከተለዋል አንቴ ቦሚደር ከኦሳሱን 18 አዮሴ ፔሬስ ማርቲኔስ ከቪያሪያል 16 አሉት ራፊኒያም እንዲሁ ከባርሴሎና 16 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ ላሚኒ ያማል በ12 አሲስቶች ይመረባል። ራፊኒሃም ከባርሴሎና በ9 አሲስቶች ይከተለባል። አሌክስ ቤና፣ ኢኒያኪ ዊሊያምስ እና ጁድ ቤሊንግም ደግሞ ስምንት ስምንት አሲስቶችን በማድረግ የሚከተሉ ተጫዋቾች ናቸው። የፍሬንች ሊጓንም በፓሪሰን ጀርሜን አሸናፊነት መጠናቀቁን እናስታውሳለን። ነገር ግን ያለፉትን ሶስት ጨዋታዎች ፓሪ ሳን ጀርሜን አላሸነፈም። እንግዲህ ሁለቱም ጨዋታዎች ተከታታይ ተሸንፈዋል። በተለይ ዘንድሮ ምንም አይነት ጨዋታ ሳይሸነፉ ዋንጫውን ያነሱታል ተብሎ ሲጠበቅ ነበር። እስከ 30ኛው ሳምንት ምንም አይነት ሽንፈት አልገጠማቸውም ነበር፣ ነገር ግን በ31ኛውና በ32ኛው ሳምንት ተከታታይ ሽንፈት ጠምሰዋል 78 ነጥቦችን ሰብስበው ግን ሻምፒዮን መሆናቸውን አረጋግጠዋል። ማርሴ በ59 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ሞናኮ በ58 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። ኒስ በ57 ነጥብ አራተኛ፣ እንዲሁ ሊልም በ57 ነጥብ፣ ስትራስቡርግም በ57 ነጥብ እስከ ስድስተኛ ደረጃ ድረስ የተቀመጡ ናቸው። ሊ ሃርቬ ሴንቲቲየን፣ እና ሞምፔሌ የመጨረሻዎቹን ሶስት ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግባ አስቆጣሪነቱን ኦዝማን ዴምቤሌ በ21 ግቦች እየመራው ይገኛል። ሜሰን ግሪን ግሪንዉድ ከማርሴ 18 ግቦች አሉት። ዮናታን ዴቪድ ከሊል አስራ ስድስት ግቦች አሉት። አማዱ ካላማውንዱ 15 ግቦችን በማስቆጠር ከሬንስ ይከተላል። ብራድሊ ባርኮላ እና ኢማኑኤል ሚጋ እነዚህ ደግሞ 14 14 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ እየመራ የሚገኘው ብራድሊ ባርኮላ ነው። እንዲሁም ጌታን ፔሪን ከኦንዥና ሪያን ቸርኪ የሚከተሉታል። እነዚህም 11 አሲስቶችን ያደረጉ ናቸው። ሶስቱም እንግዲህ፣ ሞሰስ ሳይመን ደግሞ 9 አሲስቶችን በማድረግ ተከትሏቸው የተቀመጠም ተጫዋች ያደርገዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘሁ።